ስትነጠቅ ማታ አራት ሰዓት ሄድክና ጠዋት አራት ሰዓት የተመለስከው እዛም ቦታ ጣሉ ወይስ ሌላ ስፍር ጣሉ? መጣውትና ኢየሱስ ከዛ በኋላ አሁንም በር ላይ አለ። ምን ማየት ትፈልጋለ? አለ። እኔም ልክ እንደ ፊልጵዮስ እንደተናገረ አቢን ማየት ፈልጋሉ ነው ያልኩት። የኔ ቃል ግባ ለኝ ግባ ስለኝ ከኢየሱስ ክርስቶስ አንድ እርምጃ መሄደን አውቃለሁ። ከዛ በኋላ አብ ያለበት ቦታ ለመድረስ እንዴት እንደሚያስፈራኝ በዚህ ጭንቅላት በዚች በትንሿ ጭንቅላት መናገር አልችልም። ፈራው በቃ በቃ ነብሰ ወደ ላይ ነው ይላለው፣ እግሬ እንዴት ብሎ ይራመድ? የነጎድጓድ ድምፅ አለ፣ ጪስ የሚመስል ነገር አለ። በጣም ጪስ የሚመስል ነገር አለ። ከዛ በኋላ በጣም ይሄ በጣም በቃ እንዲህ ብሎ በቃ መግለጽ በጣም ያቅተኛል። ፓስተር እውነት ለማወቅ በሕያው በእግዚአብሔር ፊት ነው የምናገር። ያረጋል በጣም እና እሺ፣ ከዛ በኋላ እግሬ ሦስት መቶ ሺህ አመት ይሆናል እግሬ እንደዚህ ብሎ እንደ እየቀረው ማለት ነው፣ አነስቼ አንድ እግር ወደ መሬት መውረድ አቅቶት ማለት ነው። ከዛ በኋላ ያለው ሦስት መቶ ሺህ አመት ሦስት መቶ ሺህ አመት ይሆናል እዛ ላይ በዛ እዛው ነው ያሰብኩት ማለት ነው። እግዚአብሔር ኮሎ ይርገጥ ማለት ነው በዛኛው ቁ በዛ በሰማይ አቆጣጠር ማለት ነው። እሺ በሰማይ አቆጣጠር። ከዛ በኋላ ፓስተር ለገሰ የሚባል ያው በጣም ወደው ፓስተር ሆነ። እዛ ሚዛን ቃልዮት ያለው ኢየሱስ ፈቀደ ገና አላገለገለም። ይምጣ ይምጣ ይላል። እኔ የእኔ ሀሳብ ያለው ጌታው ይበቃ፣ ከዛ እና ነገዛላ ናፍቄ ይፈልጋሉ። ገና ታገለግላለህ፣ ከዛ በኋላ ትመጣለህ። ኢየሱስ አለድም አለድም አልፈልግም፣ አልፈልግም ያልኩት በግድ መጥቶ መኝታ ላይ ጣሉኝ ማለት ነው። ከዛ በኋላ ያው ራሴን ነቃው፣ እምባ በዚህና በዚህ አለ። የት ነው የጣሉ? የት አደረሱ? መኝታ ቤት አንተ ጋር ነው ወይስ እዛ ሚዛን ተፈሪ? እዛው መኝታው ላይ አዎ፣ የተኛው መኝታ ላይ ስትሄድ ከየት ነው የሄድከው? እዛው መኝታ ሚዛን ተፈሪ ነው የሄድከው። ስትሄድ ሚዛን ተፈሪ ላይ ቤት ክራይት ይዤ ያለሁት ወንጌል ያገለገለው ከቴፒ ወደ ሚዛን መጥቼዋለሁ። ስልሳ አምስት ኪሎ ሜትር ናት። መነሻ ከሚዛን ቴፒ ነው የተነሳኸው? ከየት ነው ስትለኝ አሁን የተነጠቅኩት ቦታ ነው የምጠይቀኝ? የተነጠቅከው ከየት ነው? እዛው ሚዛን ተፈሪ። ትትመለስም እዛውን የመለሰ ወይስ ሌላ ቦታ ነው? አዎ፣ እዛ ነው የመለሰኝ። እዛ ነው የመለሰ ሌላ ቦታ አልወሰደ። እሺ፣ እዛ በቆየ ጊዜ ምን በላ? ያው ሰው ስለወግ እንደ ሰው ይርባሃል ይጥምሃልና፣ ምን አበሉ? እዛ ምን በላ? ምግብ አልበላሁም። በጣም እየተገረሙ በቃ እየተደመምኩ ነበረ። በጣም በቃ በጣም በቃ ዋው እያልኩ። አራበህ ምንም ራብም ጥማትም ያ መሬት ላይ ያለው የራበኝ፣ ስድስት ቀን ሙሉ የራበኝ ራብ የት እንደገባ አላውቅም። ውሃም አልጠማህም ምንም? አልኩት ምንም፣ በቃ ስለ ምግብ ስለ ውሃ ምንም አላሰብኩም። ይሄን ለማሰብ ራሱ ጊዜ አታገኝም እዛ ላይ እዛ ስትሆን ምንም። እና ሙሉ ፓወር ነው ያለኝ። በቃ አንዳንድ ጊዜ ያው ስፖርት እንግዲህ ያው ሰርቴ ስትወጣ እንዴት ነው ሰውነቲ የላቀ ደስታ ነው። በልቤላ ካለውሸት ጴንጤና ሙስሊም ይሞታል፣ ካልዋሹ ህይ ወንድሜን በሉት በመድኃኒት ማለት ነው። እንግዲህ እንደምታዩት ነው። በመጽሐፍ ቅዱስ ሲያቅታቸው ምን አደረጉ? እንግዲህ የመጨረሻቸውን አሁን ዝናር እያራገፉ ነው። እንግዲህ ቤተክርስቲያን ላይ የመጨረሻቸውን ድንጋይ እየወረወሩ ነው። ምን ስም በማጥፋት በቅዱስ ቁርባን ላይ ምንም ማድረግ ስላልቻሉ፣ በመጽሐፍ ቅዱስ መውደቅ መጣል ስላልቻሉ፣ ትምህርት እውነተኛ መሆኑን ስላሳየናቸው ምን ማድረጉ አሁን በቃ የሚችሉትን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 ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ አንዴ ቆይ አንዴ ቆይ ወንድሜ የደወለልኝ ምናልባት ድምፁ ካለ ዙ ያሰማችኋለሁ። ቅዳሴ ላይ በጣም እንበ እየመጣ ስለሆነ ያው ወንድሜ ሰምቶ ላከልኝ ቴሌግራም ላይ ወንድሜን። በሉ አሁን ተመልከቱ። አንድ የሱ ጓደኛ ነበረ አብሮ የሚቀድስ ዲያቆን። ከዛ በኋላ እሱ ተገደለ ነው የሚለው። እና የእሱን ሲቀድስ የነበረውን ድምፁን ለማሰማት ነው። ድምፁን ወንድሙ ላከለት ነው። እና ወንድሙ አሁን ድምፁን የላከለትን ሊያሰማን ነው። መድሀኒት ማለት ነው። አበበ ጉልላት ይባላል አብሮ አደጌ ነው። እሺ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው ቀደስኩ፣ አብረን ቆምን። ስሙት፣ ይሄ እሱ ድምፅ ነው የሱ። ሰሙታለችሁ። አሁን ካህናቱ አብረው ስላለነ

አደጌ ነው። ወንድሞች እናቶች፣ ወንድሞች አብሮ አደጌ አብረን እኩል ቀን አንድ ቀን የተቀበልን አብረን የቀደስን አብሮ አፈርፋይጦ ያደገ በአንድ ወንዝ ላይ ያደግን ካበበ ጉልላት ይባላል። አብሮ አደጌ ነው። አብሮ አደጌ ነው። አልቀብረው ወንድሜን። ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆኑ የምፈልገው ብሎ የጥቅም የጥቅምት መድኃኔዓለም በሉት፣ በሉት ቆንጆ የሚያምር ልጅ አልኳቸው። ድምፅ ሁሉ እንደዚህ እንደሰማችሁት ነው። ለቅዱስ ቁርባን የገደሉት፣ ለቅዱስ ቁርባን የገደሉት። ወንድሞች ናቶች፣ ተመልከቱ። ዋናው ነጥባችን ይሄ ነው። እዚህ ለሚነሱ ነገሮች አሉ አዩ። ለምሳሌ ያሰማው ድምፅ ዩቲዩብ ላይ የተጫነና ዩቲዩብ ላይ ያለ የሙሉ ቅዳሴ ድምፅ ነው፣ እና ከዛ መሀል ላይ ቆርጦ ነው ያወጣው። በኋላ ላይ ከዩቲዩብ ላይ ድምፁን አሰማችኋለሁ። አሁን ያሰማን በበጉልላት አበበ ጉልላት የሞተው ብሎ የተናገረው የድምፁ ባለቤት ግን ዮሐንስ ወልደ ነጎድጓድ የሚያገለግሉ በፊት ዲያቆን የነበሩ ይህን ሲሰሩ አሁን ካህን የሆኑ አባት አሉ፣ እና በህይወት አሉ በአካልም ወንድሞች ሄደው አግኝተዋቸዋል። ነብሩኬ ምናምን ሄደው አግኝተዋቸው በተለያየ ምክንያት ነው ኢንተርቪ ያላደረጓቸው። ለማንኛውም ግን ሰውየው በህይወት አሉ ማለት ነው። ዋናው ነጥብ እሱ ሳይሆን በቅዱስ ቁርባን የገደሏቸው ነው የሚለው ትዝታውም። ሰምታችሁት ከሆነ ቅድም ጠፍራቸው ውስጥ መድኃኒት እያደረጉ መርዝ እያደረጉ ገደሉ ነው የሚለው እና እነዚህ በህግ አንፃር እንዴት ይታያሉ ነው ትንሽ እንስማውና ከዚያን ወደ አዩ እንሄዳለን። አልቀሻ፣ አልወጣልኝም። አብሮ አደጌ ነው በሉት፣ መርጌታ። እውነቴን ብዬ የምላቸው አብሮ አደጌ፣ አብሬ የቀደስኩት አብሬ የቀደስኩት አንድ ቀን ነው ከብፁዕ አቡነ ናት ና ልጅ ድቁና ስልጣን የተቀበልነው በሉት። በቅዱስ ቁርባን እነኛ አውሬዎች፣ ቤት ውስጥ የተሰገሰጉ አውሬዎች። አሁን ወንድሜ እዚህ ባላምባራስ እንደሚናገረው መርጌታ እንደሚናገሩት ቆሞስ እዚህ አሉ። ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይፍታህ፣ ያን ቤት ይፍታህ አበበነ

ጠብቀን አፈር ፈይተን ያደግን በቅዱስ ቁርባን ሄደ የገደሉት አንድ የጠበቁን ወንድሞቼ ወንድሜ የላከልኝ ጊዜ ያለቀስኩት ለቅሶ እስካሁን ድረስ አልወጣልኝም። አባቴም ሲሞት እዚህ ሆኘን የሞቱ አጎቴም ሲሞት እዚህ ሆኖ የሞተው ወንድሞቼ፣ እናቶች እውነቴ ነው። ቅድም ባለንበረ ሲናገር ነበር። በክብረ በዓል ላይ ቀድስ ተብዬ የምባል ነበር እኔ ራሴ ማለት ነው እኔ ራሴ ማለት ነው። አጎቴ የለየለት ለየለት ድምፃዊ ነበር። ይሄም ወንድም እንደዚሁ ነበረ። ጥቅምት መድኃኔዓለምን ቀድሶ ገደሉት ገደሉት። በድምፅ ከበለጥካቸው ይገሉሃል፣ በእውቀት ከበለጥካቸው ይገሉሃል። አረመኔ ሰዎች የተጠቀጠቁበት ቤት ነው፣ በበጉልላት ይባላል። አንድ ቀበሌ ውስጥ አንድ ገበያ፣ አንድ ወፍጮ፣ አንድ ቤተክርስቲያን፣ አንድ ትምህርት ቤት፣ አንድ ወንዝ ጠጥተን ያደግነው ወንድሜ እዚህ ስላለ እየሰማ ስለሆነ ወዲያው ላከልኝ፣ ደወለልኝ፣ እዚሁ እያለ ማለት ቴንኪው፣ ታናሽ ወንድሜ ወደኋላ ልመለስ አለኝ አይደል ነው እንትኗን የሚያሳይበትን ፓርት ብቻ ላሳያችሁና መልእክቱ፣ መልእክቱም ላይ ስለዋቸው ማለት ነው። ተመልከቱ። እያወራ እያለ ወንድሙ እንዳላከለትን የተናገረው በፊት የላከልኝ ነበረ፣ ቆይ ፈልጌ ወይ አሳያችኋለሁ ምናምን እያለ ከዛ፣ ቆይ እንደውም ወንድም የደወለ ቆይ አንድ ያለና ከዛ ላከልኝ አለ። ወንድሙ ሲልክለት ቴሌግራም ላይ ሰምታችኋል። ሁላችሁም ቴሌግራም ላይ ሌላ ሰው ሲልክ በነጩ ሆኖ በስተግራ በኩል ነው የሚመጣው። የራስ ሲሆን ራስ የላክ ነው ሲሆን አረንጓዴ አድርጎ በስተቀኝ ነው የሚሆነው። ይሄ ቤት ነው ያለው በስተቀኝ አረንጓዴ ሆኖ ነው ያለው ድምፁ ማለት ነው። ስለዚህ ራሱ ቀድሞ ያዘጋጀው እና ወደ ራሱ የላከው እንጂ ሰው የላከለት በፍጹም አይደለም ማለት ነው ቴሌግራም የሚጠቀም ሰው ማንም ሰው በዚያ አይሸወድም ስለዚህ የመጀመሪያው ሌላኛው ውሸት ይሄ ነው እዚህ ጋ ትራክ ዜሮ ሁለት የሚለው ራሱ ወደ ራሱ የላከው ድምፅ ነው በፍጹም የተላከለት አይደለም ማለት ነው እነዚህና የመሳሰሉት ሌሎች ውሸት መሆኑን የሚያረጋግጡ ብዙ ነገሮች አሉ ዋናው ነገር አዩም እንዲነግረንም እንዲመክረንም ፕላስ ደግሞ ይህንንም ከህግ አንፃር እንዲያስረዳን የምፈልገው ነገር እንደ ጥያቄ አዩ፣ የመጀመሪያው እንግዲህ ቅዱስ ቁርባን በቤተ ክርስቲያናችን መተኪያ የሌለው ትልቅ ሚስጥር ነው። ሰው ከዚህ ውጭ ሆኖ ሊድን አይችልም፣ እና ዶግማ የሆነ ትምህርታችን ነው። ይሄ ሚስጥር ላይ ምንድን ምን አይነት ውሸት ነው ያሸው? በእሱ አድርገው ሰው ይገላሉ ነው ይህንን ትዝታውን ብሎታል። ይሄኛውም ደግሞታል። ከዚህ በፊትም ባልባሌ ቃላቶች ይገልጹታል፣ ያጣጥሉታል። እንዲህ ማድረግ ከህግ አንፃር ተጠያቂነት ደረገብኝ አደረገብኝ። ጥሩ ነው ማድረገው። ምንም ማንንም መጥፎ መናገር አልፈልግም። ሳየው የፕሮቴስታንት ምስ እንቢ አላልኳትም። አይ አልችልም፣ ምናምን እሺ፣ አመሰግናለሁ፣ እግዚአብሔር ያክብርልኝ ብያ ሸኟት። በሰላም ሄደች። ደስተኛ ሆነው ስልክህን ብላይ ስልክ ተለዋውጠን ነበረ ስልክ ስትን ስጥት አለዋሽራት የሚስኮላ አድርጋ አይታ እሺ ችግር የለውም በቃ እደውልልሃለሁ ትመጣለሽ እሺ ብዬ ተለያየ። ወዲያው ነው እንደሄደች አምላኪ ይቅርታ አድርግልኝ ብዬ ብሎ ካደረግኳት ማለት ነው በተን ስልክን ያዝኩት ብሎ ካደረግኳት ወዲያው ነው ምክንያቱም የእምነት እኔ የገባሁበትን የፈለግኩት እምነት ስላልሆነ ወደ ሌላ አይነት ነገር መሄድ ስላልፈለግኩ በሰዓቱ እንደዛ ረኩኝ። ለረዳችኝ እርዳታ እግዚአብሔርና መስግኜ የተሰጠችኝ ብር ብሩን ይዤ ይህን ሰዓት ቢደረግልኝ እጄ ላይ እኔ ብር ነበረኝ። ራሴ ግን ሰው በቃ የሆነ እኔን እያየ የነበረው በሌላ መልክ ስለነበረ ምንም አለኩ። ከዛ ተነሳው ወደ ቤት ሄድኩኝ። ስራ በቃ ማግኘት አልቻልኩም። አሁን እየከበደኝ እየፈራው መጣው። መጀመሪያ ተስፋ ለራሴ የሰጠሁትን ተስፋ ማጣት በቃ ሙሉ ለሙሉ እርግጠኛ እየሆነ መጣው። ይሄ ብርም ከእጄ እያለቀ ወደ ጎዳና ነው የምወጣው እያልኩ እየፈራው፣ እየሰጋው፣ እየጨነቀ ይመጣል። ያልኩት አልቀረም ነገሮች አሉን እንጂ አወጣው፣ ማለት ነው ወደ ጎዳና ነው። ከዛ ማብራት የሚበዛበትን ቦታ ፈለግኩኝ። ማለት ማታስ ሳደር አደጋ ምን ከምንም ነገር ለመትረፍ ማብራት የበዛበት ቦታ፣ የሰው እግር የሚበዛበት ቦታ ፈለግኩኝ። ምን ተባልኩኝ? ወደ በጣም እንትን ሄድኩኝ ራኤል ራኤል ሲሄድ ቦታው ምናምን ሰው እንትን የፈረሰ ምንም ምንም ስላለ እዚህ አይደለም ከቻልክ አሉ ሁሌ መድኃኔዓለም ሂድ፣ የሚረዳህን እንኳን አታጣም። እዛ አካባቢ ይሆናሉ ልጆቹ፣ እዛው እንትን ናቸው፣ እነሱም እዛ ጎዳና ተዳዳሪ ናቸው። እና ወደዛ ሄድ አለባበሰ የጎዳና አለባበሰ አይመስልም የጎዳና ተዳዳሪ አልመስልም ሁኔታ ምናምን፣ ያንን በቃ ለሌላ ነገር የመጣው ነው እንጂ የሚመስለው እንደዚህ ጎዳና የወጣው ሰው አይመስልም። እና ብዙ ሰው እየተጠራጠረኝ በማይሆን መልክ ነው የሚያይን ፊቴን ምናም ጃኬቱን ገልብጬ ለብሽው እንትን የተጻፈበትን ቁጭ አልኩኝ። አሁን አንደኛ በህይወቴ ለመጀመ እንደዚህ ቤተክርስቲያን ውስጥ አድሬ ማላቅም በር ስርም አድሬ አላውቅም። ለእኔ ከባድ ነው፣ በጣም ነው ያስፈራው። በጣም ማለት ነው ቀን አልቀመጥም፣ እየዞርኩ ነው ሙሎ ማታ ስራ ሁለት ሰዓት ሲሆን እመጣና ግቢ ውስጥ ቁጭ ብዬ ሰው መውጣት ሲጀምር ምናምን እወጣና፣ ዘበኞቹ ምክንያቱም ቦርሳ ይዤ ሁሌ ነው የሚያዩኝ፣ ሁሌ ነው ቦሌ መዳን ያለ ዘበኞቹ የሚያዩኝ እና በጣም ነው የምፈራው። ምክንያቱም ቦርሳ አያያዜ፣ ሁልጊዜ እዛ ጋር መገኘቴ፣ ሁኔታዬ ምናምን ያስፈራል። እና ስወጣ የሰው እጅ የሚጠብቁ ጎዳና ተዳዳሪዎች ምናምን ቁጭ ብሎ እነሱም እየለመኑ ነው እኔን ጥግ ላይ እንደዚህ ጃኬቱን ለብሼ ቦርሳይ ላይ ተቀምጬ ሰዓቷ በቃ ሰው ዞር እስኪልበትና ለመተኛት ሰዓት እጠብቃለሁ። ተኛ የመጀመሪያ ቀን ስተኛ እንቅልፍ አይደለም እንደዚህ እንቅልፍ እንኳን የለም እንቅልፍ መተኛት የለም። እንዴት ትተኛለሁ? ፍርሃቱ ራሱ ያስተኛችሁ ሰው የሆነ ኮሽ ታሸካክ ሲል የሰው እግር ብድግ ፍጥጥ ወደዚህ ወደዛ፣ ከዛ ብርዱ ደግሞ በጣም ነው የሚበርደው በጣም ማለት ነው። በጣም ነው የሚበርደው። አርጌ አያለው እመልሳለሁ። ፊቴንም ይበርደኛል። ወዲያውን ደግሞ የሆነ መኪና ድምፅ ምንም ስሰማ ግልጥ አረጋለሁ አያለሁ። ቤተክርስቲያን ለመሳለም የመጣ ሰው ደግሞ እኔን እያየ እንትን ማለት ነው ድንባሬ ድንጋጤ ውስጥ ነበሩና ነገሮች አልተመቻቹላቸውም። በቃ ወደዚህ ወደዛ እያሉ ነው እንጂ ረሰውኛ አልነበረም ለካ እነሱ እመጣለሁ የኔ ወንድም እንዲህ ተቸግሬ ነው ይቅርበልኝ ምናም ብሎኝ በቃ አለቀስኩኝ። እሱ እሱ መሆኑን ሳቅ እንባቀደኝ እያለቀስኩ አናገርኩት እንዳተረ ወይኔ አታልቅስ ቢለኝ ቢሰራ እያለቀስኩ ነው አናገርኩት። እዛ ነገ ጠዋት ነገ ጠዋት እመጣለሁ ጠብቀኝ አምስት ሰዓት ላይ አለኝ። ባለፈው የተገናኘንበት ቦታ ሲለኝ ወንበር ወሰድኩኝ፣ እዛ ጋ አስቀመጥኩኝ። ቁጭ ንቅንቅ አላልኩ። እዛ በቁጭ ብዬ ጠበቅኳቸው። ብጠብቅ ብጠብቅ ድጋሚ አልመጡም። አሁንም ብጠብቅ አልመጡም። ሁለተኛ ቀን፣ ሶስተኛ ቀንም ብጠብቅ አልመጡም። በአራተኛ ቀን እንደምንም ብዬ ደወልኩለት። ይቅርታ እዚያ አልነበርንም፣ ሁሉንም አናግሬያቸዋለሁ፣ እንመጣለን ነገ ጠዋት ጠብቀኝ ያለ መጡ እንዳሉት ሲመጡ ሮጭን የተጠመጠምኩበት ጎልድን ገና ሳየው ማለት ነው። እንደዛ ስፈራዊ የነበረውን ሰው እንግዲህ ያየሁት ቀን ጺሙ ሲያስፈራኝ የነበረው ሰው ግዝፈቱን ስፈራዊ የነበረው ልጅ ሲመጣ የምሬን ነው። በቃ ሮጭ ትክክል ሰላም ብዬው እንደምን ደህና ብሎ ሁሉም ተገናኝቶ በአንድ ቪዲዮ ሰሩልኝ። እግዚአብሔር ይመስገን፣ አላስገድ ምንም ፍላጎቴን ጠይቀውኝ ይህን ነገር እናድርገው፣ ችግር የለውም ምንም የሚመጣብ ነገር የለም፣ ችግር የለውም። በእኔ ፍቃድ ወስኜ እንግዲህ እየደረሰብኝ ካለው ነገር አይበልጥም እና ይሁን ብዬው እንትናልኩኝ ሁሉም ቪዲዮ ሰሩልኝ። ለዛሬ ሂድና በቃ እረፍት አድርግ። እግሬ በጣም እኔ እንጃ እንዴት ልበላችሁ፣ እግሬ በጣም አቅቶ የነበረ። ሂድና እረፍት አድርግ። ይሄ ጋር በኦሮምኛ ሙዳን ሙዲ ይባላል። እዚህ ጋር ቀበቶ ማሰሪያ ላይ እንደ ማበጡላ ሆኗል። የታችኛው ሆ እዚህ ጋር እስኪሰማኝ ድረስ ማለት ነው እና ከዛ ጋር እያነከስኩ የሄድኩኝ አልጋ ያስኩኝ ሰዎች ያሄድ ያዝ ችግር የለውም። ገባው ሰላም የሆነ የሰላም እንቅልፍ ነው የተኛሁት። እነሱን ስላገኘው ብቻ እግዚአብሔር ነው የምላችሁ። ብር ይዋጣልኛለም እገዛም አገኛለሁ ስራም አገኛለሁ ብዬ አላሰብኩም። የዛን ቀን ሰላም የሆነ ሆን ተኛው ማለት ነው። በቃ እነሱን ስላገኘው ብቻ በቃ ተስፋ ተሰማኝ። ገባው ለመጀመሪያ ጊዜ ድፍት ብዬ ተኛው። ሄድኩኝ አስር ሰዓት ምናምን ቪዲዮ ሰሩልኝ ምናምን፣ አስራ አንድ ሰዓት ሆነ። ሄድኩኝ ቻውቻው ተባብለን ሄድኩኝ ገባው፣ አልጋ ያዝኩኝ። ተኝቼ ጠዋት ወደ ሁለት ሰዓት ተኩል ምናምን ተነሳው። ቦርሳይን ተሸክሜ አስቀምቼ ነው ቦርሳይን ተሸክሜ ወጣው። ከዛ ደወለልኝ ጎልድ፣ ሰላም እንደምን አደረግህ ደህና ነህ ወይ? ደህና እግዚአብሔር ይመስገን። ቪዲዮ እኮ ተለቀቀ። የእኔ ተለቀዋለሁ። አሁን እነ ሚላ ምናምን የሚቀሩት ተራ በተራ ነው የምንለቀው። ቪዲዮ በደንብ ብዙ እየታየ ነው። ጥሩ ነው። አሁን እራሱ ወደ ሰላሳ ምናምን ሺህ ቪው ደርሷል። እና በጣም ደስ ይላል። በአንድ ቀን ራሱ ይሄን ያህል መሄዱ ምናምን ብሎኝ፣ እሺ ብዬ እና ስንት ገባለህ ሲለኝ፣ አረ እኔ አላየሁም ምንም አላቅም። እስኪ ሂድና ቼክ አድርጎ አለኝ አካውንት እንግዲህ ዜሮ ዜሮ ነው ሮ ሰላሳና ብር ነበራት። እጂ አካውንቲን ጽፌ ቼክ አርግልኝ ብዬ ከነመታወቂያ ሰጠሁት። አየኝ ፊት ና ብቅ ብሎ ሀያ አራት ሺህ ብር አለው ሲለኝ በቃ መቆም ነው ያቃት አልኩት። ሀያ አራት ሺህ ብር ሁለት ሺህ ሀያ አራት ሺህ ብር አምስት መቶ ብር አውጣልኝ ነው ያልኩት። እግዚአብሔር ነው የምላቸው። አምስት መቶ ብር አውጣልኝ የሆነ እንደ ሞኝ ምንም እንደማያቅ ሰው ሆንኩኝ ከነ ከድንጋጤ ብዛት ሄጄ ጽፌ ድጋሚ ሰጥቸው አምስት መቶ ብር ወጥቶል። አምስት መቶ ብሯል ይህኔ አይደለም በሚለው ውላን ያስኩት። ልብላበት አልብላበት፣ ቁርሴ ልጠቀመው አልጠቀሙ። ጎልድ ጋ ደወልኩና ጎልድ ወንድ ከብሩ ላይ ትንሽ ልጠቀም ፈልጌ ነበረ ለፓንትን መግዣ ካልሲ እና ከቻልኩ ለምግብና ፀጉሬን መቁረጥ ፈልጋለሁ አልኩት። ይህን ስል እንዴ፣ ምን እኔን አስጠየቀ? ያ ብር ማለት ያንተ ብር ነው። ህዝብ ኦርቶዶክሳዊን ባለመሃተብ ለአንተ ሲል ደግነቱን ያሳየበትን የኔ አይደለም ባለመብትም ምንም የማድረግ መብት ያለ አንተ ብቻ እግዚአብሔር የማያዝንበትን ለአንተ ለነገ ህይወት የሚሆንበትን ጥሩ ነገር ላይ አውለው እንጂ የአንተ ነው እኮ እኔን መጠየቅ አይጠበቅብንም ሙሉውንም ዛሬ አውጥተ መጠቀም ከፈለግ መብት ነው፣ የኔ አይደለም። እኔ ግዴታዬን ተወጣት፣ የኦርቶዶክስ ግዴታዬን ተወጥቻለሁ። አሁን ደግሞ ያንተ ነው የሚቀር እንጂ አንተ አልባሌ ቦታ የማይሆን ነገር ላይ አታውለው፣ መጠቀም መብት ነው ሲለኝ፣ እሺ በእንደዛ አይነት መልክ እግዚአብሔር ይመስገን። ስራም ወዲያውን እዛው አቶ ቢስተራ እንትን ተባለ አንድ ጥናት እኔ ጋር ይምጣ፣ እኔ ጋር ይሰራል ትላለች። እሷ ጋር እየሰራው እንግዲህ እዚህ ነው ያለሁት። አሁን በእግዚአብሔር ፍቃድና ምሕረት በሱ ቸርነት ሁሉም ነገር ተስተካክሎልኝ ከእግዚአብሔር በታች ባለ ማዕተብ ኦርቶዶክሳውያን ለቃሉ የቆሙ ስለ ቃሉ የወደቁ ስለ ቃሉ የሚነሱ እውነትነትን ሁሌ የሚመሰክሩ ኦርቶዶክሳውያን እናንተ ናችሁ። ድጋፍም ከእግዚአብሔር በታች ብርታትም የሆናችሁ እግዚአብሔር ያክብርልኝ። እድሜ ጤና፣ እኔ እንጃ በምን እንደመርቃችሁ አላውቅም። እግዚአብሔር ለእኔ ህዝብ ሁሉ ያለውን ይህ ነው ለሰው ልጅ ጥሩ ያለውን ሁሉ ለእናንተ ያደርግልኝ እና በጣም በጣም ነው የምወዳችሁ፣ የማመሰግናቸው የኔ የክርስትና እምነት ጉዞ ይህንን ይመስል ነበረ። ናናንዬ ወንድሞቼ ተፈትኛለሁ፣ እግዚአብሔር ይመስገን። ፈተናው ለእኔ ትምህርት ነበረ፣ የሚጣፍት ትምህርት ነበረ። እንደውም በችግር ውስጥ ጣፋይ ትምህርቶች፣ ደስ የሚሉ ፍቅሩን ሳይቀንስብኝ